መምህራችን አጠር ያለ ቃለ እግዚአብሔርን ያስተላልፉልናል። ሁላችሁም በትመናውናችን እንድትከታተሉ በእግዚአብሔር ስም ጠይቃለን። ወደ መምህራት አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ የተሰኛችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አላችሁ? ስፋን እግዚአብሔር ለዚህ ቀን አደረሰን አደረሳቸው። አሜን። ክብር ለእግዚአብሔር ይሁን። ምክንያቱም ይሄ ሁሉ የመጣችሁበት ዋናው ዓላማው ሙሽሪትንና ሙሽራውን ለማክበርና ደግሞም ቀናቸው ዛሬ ስለሆነች ይሄንን ለማክበር ስለመጣችሁ በእውነት እግዚአብሔር አምላክ ይባርካችሁ። አዎ፣ ምክንያቱም እንግዲህ ዛሬ ናቲና ያብ ሥራ አንድ የሚሆኑበት እግዚአብሔርን ቃል የሚፈጸምበት ጊዜ ስለሆነ ትንሽ ግፋ ቢል 15 ደቂቃ ፖስቱ ከይቅርታ ጋር እናስተምሮ፣ ማለት ምክንያቱም ለሁሉም ስለሚበቃ ምክንያቱም ሙሽራውና ሙሽሪ ዛሬ ሕይወታቸው ነው። ይሄን ሕይወት ደግሞ የመሰረተው እግዚአብሔር ነው። መስራች በዘፍጥረት ምዕራፍ 1 ቁጥር 26 ላይ የሰው ልጅ በፍጥረቱ ተፈጠሩ ይላል። የተፈጠረው ዓላማ ምንድን ነው ብላችሁ ስትጠይቁ፣ ወንድና ሴት አድርጎ ፈጠራቸው ይልና ምዕራፍ 2 ቁጥር 18 ላይ ደግሞ ምን ይላል? ሰው ብቻውን ይሆን ዘንድ መልካም አይደለም ይላል መልካም አይደለም። እንደዚሁም በዕብራውያን 13 ቁጥር አራት ላይ ሲናገር ጋብቻ መልካም ነው፣ ክቡር ነው፣ መኝታውም ንጹህ ይሁን ይላል። ስለዚህ ዛሬ እውነተኛውን ሙሽራ የክርስቶስን መምጣት ምሳሌ የሚሆን ሙሽራው የኢየሱስ ክርስቶስን ምሳሌ፣ ሙሽሪት ደግሞ የቤተክርስቲያን ምሳሌ ሆነው እውነተኛው ሙሽርነት ክርስቶስ የሚታይበት ነው። ምክንያቱም መስራቹ እግዚአብሔር ነው። ከዘፍጥረት ጀምሮ ሙሽርነትን፣ ጋብቻን የመሰረተው እግዚአብሔር ነው። የጋብቻው ባለቤት ደግሞ እግዚአብሔር ነው። ምናልባት በአንድም በሌላም ተዋወቅን ሊሉ ይችላሉ። ነገር ግን የሙሽራው ባለቤት ራሱ እግዚአብሔር መሆኑን መጽሐፍ ቅዱስ ይናገራል። ስለዚህ በዘፍጥረት ላይ እነዚህን ወንድና ሴት አድርጎ ካጋባቸው በኋላ አንድ አካል እንደሆኑ በሐዲስ ኪዳንም ተገልጿል። በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ 19 ቁጥር 3 ላይ ሲናገር ምን ይናገራል? ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን ሊፈትኑት በሄዱ ጊዜ ይላል ሰው በመ- በሆነ ምክንያት ወይም በዝሙት ምክንያት ሚስቱን ፈትቶ ሌላ ሊያገባ ይገባዋል ብለው ሙሴ እንዲህ አይነት ትእዛዛዝ ዘንድ ብለው ሄዱ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የተናገረው ከዘፍጥረት ምዕራፍ ሁለት ቁጥር 18 ላይ ያለውን ቃል የመለሰላቸው ምን ብሎ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱ አንድ አካል ይሆናሉ ተብሎ ተጽፏል ብሎ ነው የመለሰላቸው። ስለዚህ ሰው እናትና አባታቸውን የሚተዉበትና አንድ አካል የሚሆኑበት ቀን፣ የዛሬ የልደት ቀናቸው፣ የመወለጃ ጊዜያቸው፣ ዘመናቸውን የሚጨርሱበት ዘመናቸውን በህብረት ይችል ያለቻቸውን ቀሪ ጊዜ እግዚአብሔርን አክብረውበት እግዚአብሔርን የሚያመሰግኑበት ቀን ስለሆነ እግዚአብሔርን አመስግኑላቸው ስለቦታ ይመስገን እንግዲህ፣ መጽሐፍ ቅዱስ ሲናገር ጋብቻ ክቡር ነው፣ መኝታው ደግሞ ንጹህ ነው ካለ የእግዚአብሔር ፈቃድ ነው ማለት ነው። ጋብቻ የእግዚአብሔር ፈቃድ ነው፣ የማንም አይደለም። ባለቤቱ ራሱ እግዚአብሔር፣ ማንም ሊሆን አይችልም። የጋብቻ ባለቤት እግዚአብሔር ከሆነ ደግሞ፣ አሁን የውላችሁ ሙሽራይቱ ለሙሽራው የሚመጥ ነውን ያክል ሆና ነው የጠበቃችሁ? ተኩላ አምራ ተጌጣ ነው የጠበቃችሁ? ሙሽሪት ለማል ለሙሽራው ሙሽራው ነው የመጣው። ከየት ሀገር እንደመጣ በታው እንደመጣ ኢየሱስ ክርስቶስ ሲመጣ ሙሽሪት የሆነችውን ቤተ ክርስቲያን ሊወስድ ሲመጣ እንዲሁ ተኩላል ተሞሻሽረን እንድንጠብቀው ያስፈልጋል። የክርስቶስን መምጣትና የኢየሱስ ክርስቶስን ሙሽርነት፣ የዘላለሙን ሙሽራ የምናገኘው ዘላለም የሚለውን ነገር የምናገኝበትን የሚያሳይ ነው ይሄ ሙሽርነት። ይሄ ሙሽርነት የዛሬው ሙሽራ ሙሽሪት የሆኑትን ሚስትና ባል ሆኖ የተገናኙት አንድ አካል የሆኑት ቤተ ክርስቲያን የተባለችው ሙሽሪት ክርስቶስ ሲመጣ የምትጠባበቅ የምትጠብቅ ናት። ስለዚህ አንድ አካል አንድ አምሳል ናቸው ማለት ምን ማለት ነው ከተባለ ሁለቱ በአንድነት እንጂ የሚኖሩት ሰውናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱ አንድ አካል ናቸው እንጂ ሁለት አካል አይደሉም ተብሎ ተጽፏልና። ስለዚህ ዛሬ እነዚህ ከሌላ ቦታ ከአንድም ቦታ በአንድም በሌላ ካሳደጓቸው ደግሞ ተንከባክበው ካሰደጓቸው ለዚህ ደረጃ ካደረሷቸው እናትና አባታቸው ወጥተው ሁለቱ አንድ አካል የሚሆንበት ሁለቱ በአንድነት የሚደመሩበት በአንድነት የሚስማሙበትና እግዚአብሔርን እያከበሩ ልጆች ወልደው የእግዚአብሔርን ክብር የሚናገሩበት ጊዜ ነው ማለት ነው። ስለዚህ ሁላችንም በአንድነት የምንጠብቀው ሙሽራ አለ። ሙሽሪት ቤተክርስቲያን የተባላቸው እኛ የተባለው ክርስቲያኖች በሙሉ ነን። መላው ክርስቲያኖች ሙሽሪት ሙሽሪትን ሊመጣ የሚመጣው ክርስቶስ እንዴት አድርጎ ነው የሚወዳት ካላችሁ፣ በኤፌሶን ምዕራፍ አምስት ቁጥር ቁጥር ሀያ አንድ ላይ ለእያንዳንዱ በክርስቶስ ፍርሃት፣ የተገዛችሁኑ ሚስቶቹ ሆይ ለጌታ እንደምትገዙ ለባሎቻቸው ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና ዳሩ ግን የቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ ለባሎቻቸው ይገዙ። ባሎቹ ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻቸውን ይውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ለእርሱ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ እንዳይኖርባት አድርጎ በገዛ ደሙ አጥቦ ቀድሶ አንጽቶ ይመጣል። ሙሽራው ለምን ሲባል ሙሽሪትን ሊወስድ አሁን ሙሽራይቱን ለማምጣት ይውላችሁ ከዚህ ጋር ያሉ ሰዎች ለሙሽራው ለዚህ ለሰርጉ የሚመጥል ለሰርጉ የሚረስ በእያንዳንዳችን እንደ አቅማችን ለብሰን ነው የመጣ ነው አይደለም፣ እንደየ አቅማችን ሚዜዎቹ በጣም የሚገርሙ ናቸው። ታያቸው አላቸው። ከሙሽሪት እና ከሙሽራው የተለየ ልብስ ነው የለበሱት። ለምን ሲባል ሚዜዎቹ የመላእክት ምሳሌዎች ናቸው። በአንደኛ ተሰሎንቄ ምዕራፍ አራት ቁጥር 13 ላይ ሲናገር ይመጣል ምን ሚል የሞቱትን የማንቀድመው ይመጣል። ሙሽራው ይመጣል። ምን ሊያደርግ ሲባል ሙሽሪትን ሊወስድ ይመጣል። የዛን ጊዜ በምንድን ነው የሚመጣው ኢየሱስ ክርስቶስ ሲባል በም ላይ ታጅቦ ይመጣል። ታጅቦ ይመጣል። ኢየሱስ ክርስቶስ ይመጣል ነው የምላችሁ። ስለዚህ ይህ እነዚህ ሚዜዎቹ ደግሞ ማንን ነው የሚያሳዩ ሲባል ሙሽራውን ለማሳየት ነው የሚከባከቡ ተመልከቱ ደብዘዝ ደብዘዝ ደብዘዝ ያለ ልብስ ለብሰው ሙሽሮቹን ግን ለእጅ ተዋቸዋል። ለምን ሲባል የእነሱ ኃላፊነት ምንድነው ሲባል ሙሽሮቹን ማሳየት ነው። ስለዚህ እኛ ደግሞ ክርስቲያኖች የተባለው ሰዎች እውነተኛው ሙሽራ የሚመጣውን ኢየሱስ ክርስቶስን እንድናሳይ ያስፈልጋል። ኢየሱስ ክርስቶስን እንድናሳያቸው ያስፈልጋል። ክርስቶስ ሲመጣ በዚያን ጊዜ ሙሽሪት አምራ ቪሎ አለብሳን የምትገኘው ሙሽሪትን ለማስጌጥ ብዙ ዋጋ ተከፍሎበታል። አሁን ደግሞ ሙሽራው ሲመጣ ተዘጋጅተን ለመሆን መንፈስ ቅዱስ የሚባል የሚሞሽር አለ። ለክርስቶስ ለሙሽራው የሚያቀርብ አለ። ሚዜዎቹ፣ እናትና አባቷ ለሙሽራው እንደሰጡ ሁሉ ልክ መንፈስ ቅዱስ ደግሞ ለሙሽራው ያስረክባል። በዚያ ሰዓት የሙሽራውን መምጫ ኢየሱስ ክርስቶስን የምናይበት ስለሆነ ዛሬ ይሄ ሙሽርነት እንደዚህ በቀላል የሚታይ አይደለም። ይሄ ሙሽርነት ይሄ ሁሉ እናንተ ዋጋም ከፍላችሁ ምንም ብላችሁ ከዚህ ሰርግ ለመታደም የፈለጋችሁት እነሱን ለማየት ሙሽራውን ለማየት ነው። ሁላችን ያሳደግነው ልጃችን ነው። ያሳደግናት ልጃችን ናት። የሚገርመው ነገር ዛሬ ግን የሆነ ነገር ተለይተውብናል። ዛሬ ግን የሆነ ነገር ሆነዋል። ምክንያቱም አሁን እነሱን ለማየት ነው ሁላችን የጓጓ ነው። ሁላችን ደግሞ እነሱን ለማክበር እነሱን ለማሳየት እንደመጣ ነው ሁሉ ክርስቶስ ቤተ ክርስቲያን እንደወደዳት ባሎች ደግሞ ሚስቶቻቸውን ሊወዱ ይገባቸዋል የሚለውን ቃል ሊፈጽሙ ዛሬ አንድ አካል ሆነው ዛሬ በዚህ በመገኘቱ እግዚአብሔር ክብሩን ይውሰድ። እግዚአብሔር ይመስገን። እግዚአብሔር መልካም አምላክ ነው። እግዚአብሔር ጻድቅ አምላክ ነው። በእውነት ይሄ ሙሽርነት ቀላል እንዳይመስላችሁ፣ ይሄ ሙሽርነት የኢየሱስ ክርስቶስ ምሳሌ ነው። የኢየሱስ ክርስቶስ ምሳሌ ሙሽሪት የቤተክርስቲያን ምሳሌ ናት። ሙሽራው የክርስቶስ ምሳሌ ነው። እንደነገርኳችሁ ሁሉ ክርስቶስ የሚመጣ መሆኑን የሚያሳይ ነው። ሁላችን የምንመሸርበት ጊዜ አለ። ይሄ ለዛሬ ነው ደስታቸው፣ ይሄ ለሆነ ጊዜ ነው ደስታቸው። ዛሬ ግን የሚያሳዩን የክርስቶስን መምጣት ስለሚያሳዩን ደስ ይበላችሁ። ሁላችንም እንደ ሙሽርነት የሚመጣበት ጊዜ አለ። ዘመኑን እያያችሁት ነው። አካባቢውን እያያችሁት ነው። አገራችን እያያችሁት ነው። በጣም ከፍተኛ ችግር ነው ያለው። የጦርነት አዋጆች የበዙበት ነው። ሞት የነገሰበት ነው። ብዙ ክፋት፣ አመፅ የበዛበት ነው። ስለ ስለዚህ ሁላችን ተዘጋጅተን ልክ ዛሬ ሙሽሪትና ሙሽራው እንደተዘጋጁት በእኛ እይታ ብቁ ነው። አምሮባቸዋል፣ ተውበዋል፣ በጣም ደምቀዋል፣ ታይተዋል። ሚዜዎቹን በጣም አክብረዋቸዋል፣ አሳይተዋቸዋል። ሚዜዎቹን ሌሎቹ ታዳሚዎችን በጥሩ ሁኔታ አጅባቸዋቸዋል። ስለዚህ ሁላችን ለሙሽረ ተዘጋጅተናል ወይ ነው ዋናው። ይመጣል ክርስቶስ ስለሚመጣ ሁላችን ለዚህ ሙሽረ ተዘጋጅተን እንድንጠብቅ ሁላችን ደግሞ በአንድነት የምንሞሸርበት ጊዜ ስለሚመጣ ዛሬ አንድ ናቴንና የስራን እንዳጋባ ነው ብቻ ሳይሆን ሁላችን የምንሞሸርበት ጊዜ ስለሚመጣ ማለት ነው። ይሄን ሁሉ ሁላችንም ክርስቲያኖች የሆናችሁ በብዛት ስላላችሁ ይሄንን እንድንጠብቅና መጽሐፍ ቅዱስን እያነበብን እንድንረዳ ያስፈልጋል። ምክንያቱም ጋብቻ መልካም ነው፣ የከበረ ነው፣ እግዚአብሔር የጀመረ ነው። ፍጻሜውን ያሳየው እግዚአብሔር ነው። ለዚህ ነው በማቴዎ በርቆስ ወንጌል ምዕራፍ 16 ቁጥር 22 ላይ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይልና ጌታ ሆይ ና ማለት ማራናታ የምንልበት ጊዜ ነው። እንደዚህ ቀላል እንዳይመስላችሁ ዝም ብለን የምንጠብቅ ሰዎች መሆን የለብንም። እግዚአብሔር ይመስገን ደግሞ ዛሬ ይህን ቀን ጠብቆ ለእነዚህ ሙሽሮች ክርስቶስ እንዲሰበክ ምክንያት በመሆናቸው ይህንን ደግሞ እናንተ ይህን ቃል ሕያው ቃል ሰምታችሁ በሕይወታችሁ በዘመናችሁ ማስተዋልና ጥበብ እንዲሰጣችሁ ስላደረገ ለእግዚአብሔር ክብርና ምስጋና ይሁን። እግዚአብሔር ይመስገን። ሙሽሮቹን ይሄን ጊዜ ጠብቆ የእግዚአብሔር ፈቃድ ተከናውኖ እኛም ለዚህ ታዳሚ ሆነ የዚህ በረከት ተካፋዮች ስለሆነ እግዚአብሔር አምላካችን መሬታችን ኢየሱስ ክርስቶስ ክብርና ምስጋና ይግባው። የትዳሩ ባለቤት እግዚአብሔር ነው። አዎ የሙሽራው ሙሽሪትን ያጋባ እግዚአብሔር ነው። ስለዚህ ያሳደጋቸው ተንከባክቦ ለዚህ ያበቃቸው እግዚአብሔር ይመስገን ለዚህ ሁሉ እስከዚህ ድረስ ያደረሰን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃድ ስለሆነ እናመሰግነዋለን። በትንሳኤው ትንሳኤ ሆኗል። ዛሬ ዛሬ መልካም ነገር ሆኖላቸዋል። ዛሬ እግዚአብሔር ክብር ተገልጧል። ጌታችን መድኃኒታችን ኢየሱስ ክርስቶስን በዮሐንስ ራዕይ ምዕራፍ አስራ ዘጠኝ ሲናገር ሙሽራይቱም ና ትላለች ነው የሚለው ምን የምንናፍቀው ጌታ አለ። የምንጠብቀው ጌታ አለ። የሚመጣ ሙሽራ አለ። እውነተኛው ሙሽራ አለ። ስለዚህ የእነዚህ ሙሽሮ ስናደብ የሚመጣውን ሙሽራ ኦርድናር ሙስራ ለዘላለም የሚያኖረን በአባቱ ቀዬ ተቀመጣለና እሱን እያሰብን ማሰብ አለብን እግር መንገድ በዚህ መንገዱን ይሄን እድል ስላገኘው ነው ይሄን የምሰብካችሁ ይሄን የምነግራችሁ ለሚመጣው ሙሽራ እያሰባችሁ እኔ ሙሽራ ነኝ ወይ ተዘጋጅቻለሁ ወይ በክርስቶስ ደም ታጥቢያለሁ ወይ ስጋውን በልቻለሁ ወይ ደሙን ጠጥቻለሁ ወይ? ለዝች የሚያበቃ የሙሽርነት ለሙሽራው ብቁኛለሁ ወይ? መንፈስ ቅዱስ በውስጤ አለ ወይ? መንፈስ ቅዱስ እየረዳኝ ነው ወይ የሚለውንም እንድናስብ ያስፈልጋል። የሚመጣው ሙሽራ ልንጠብቀው ያስፈልጋል። እና እኔ በዚህ ላይ ጨርሳለሁ። እግዚአብሔር ይመስገን። የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። አሜን ስባት